ተለማምደሽ ነው የምነው፣ ሩዝ መቀቀል አደረግሽው። እንደ ቃልዬ ከራስሽ ጋር ሆኔና በስነ ስርዓት ተለማምደሽ ለማንጎራጎር ሞክሪ። ዛሬማ እስማማ በአንድ ላይ ሆነው ደጋግሜ በገስጠው ልቤ፣ ይሄ ልቤ በረረ፣ ከእሷ ጋር ከነፈ፣ ከናነፈ እያሉ አብረው ጭረሽ እያንጎራጎሩ አማቼና ሀይሚ ሌላም ሰው አለ ጭራሽ፣ አብሮ አልመጡም እንዴ? ምንድን ነው እንደዚህ በሀሳብ በትዝታ እልም እልምልም ማለት? ማንን ትዝታ ውስጥ ለመክተት ነው? መቼም የፈረደብኝ ሰው እኔን ነው አደለ? ተውኝ እንጂ ተውኝ፣ ተውኝ። እኔ ትዝታ ከኔ ራቅ ብዬ እኮ በራሴ አለም ነው ያለትኝ። ተው፣ በዚህ ልክ ሰውን ትዝታ መቀስቀስ ከባድ ነው፣ ከባድ ነገር ነው የማይሆነውን ለማንኛውም ግን ልዕልቴ ማለት ነው። ልዕልቴ ቦታዋን አትለቅም። ያው የታወቀ ነው። ጋቢና ሸበሏ መኪና እየነዳ ነው ምናምን። የሆነች ሰው የሆነች ሴት ደግሞ ውሽማም ከኋላ አለ ምናምን። ውሽማ ብሎት መቼ ሳያገባት እሱ ሌላ ሴት ጋ ትናንትና ውፏ ብልጭ ሲል መቷል። ሴትየዋማ ላማለኝ በሰማይ ወተት ማባ ላይ እኔ እኮ አጣ ይጣበሱ ብለች ቪዲዮ ስሪ ተብዬ ነበረ። ኧረ እኔ እንደዚ አይነት ቅሌት ውስጥ አልገባም ብዬ ትቼ ነው። መቼም ገብቷችኋል። ስለማ እንደማዋራ ማለት ነው። ይሄ ማብራሪያ መስጠት አያስፈልገው። ገባችሁ? ገብቷችኋል። አራዶቹ ግን ግን ያው ሰው